ክቡር እናመሰግናለን። ክቡር የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የተከበሩ አቶ አገኘው ተሻገር የፌዴሬሽን ምክር ቤት ዋናፈ ጉባኤ ክቡር አቶ አረጋ ከበደ የአማራ ክልል ርዕሰ መስተዳድር፣ ክቡር አቶ ሙስጠፌ ማህመድ የሶማሌ ክልል ፕሬዚዳንት፣ ክቡር አቶ መላኩ አለበል የኢንዱስትሪ ሚኒስትር ሚኒስትር፣ ክብርት ወይዘሮ ፋንቱ ተስፋዬ የአማራ ክልል ምክር ቤት ዋና አፈጉባኤ፣ ክቡር አቶ ማህመድ ድሪስ የሰላም ሚኒስትር ሚኒስትር ክቡራን የሀይማኖት አባቶች የሀገር ሽማግሌዎች የተከበራችሁ የከተማችን የአካባቢያችን የክልላችን ነዋሪዎች የተከበራችሁ ይህን ፕሮግራም በመዝናኛ ብዙሃን እየተከታተላችሁ ያላችሁ አካላት የተከበራችሁ በመላው አለም ኢትዮጵያን ጎንደር ትጣራለች ስንላችሁ አቤት ብላችሁ እዚህ በመካከላችን የተገኛችሁ ከፍተኛ የመንግስት ባለስልጣናት፣ የፌዴራልና የክልል የስራ ኃላፊዎች፣ ባለሀብቶች፣ የልማት አጋሮች፣ የአባቶቻችሁን ከተማ የምትወዱ በያላችሁበት ይህን የምትሰሙ ሁሉ የኢትዮጵያ ልማት ወዳጅ ስለሆናችሁ የየሀገራቱ ኤምባሲዎችና ዓለም አቀፍ ድርጅቶች ዛሬ የተገናኘ ነው። እኛኑ ጎንደርን ሞሽር ብለን ነው እናንተ ደግሞ ጥሪውን በደስታ ተቀብላችሁ ለጎንደር ያልሆነ በሚል ስለተገናኛችሁ በከተማ የህዝብ ስም ምስጋናዬን ላቀርብ እወዳለሁ። ጎንደር የኢትዮጵያዊነት ከተማ ናት። ስለ ኢትዮጵያ ብትጋጭ እንጂ ከኢትዮጵያዊነት ጋር የማትጋጭ የቀደመች የኢትዮጵያ መናገሻ ናት። በተጨማሪም የአፍሪካ ካሜሎት በሚል በክብር የተጎናጸፈች መናገሻ ነች። ለረዥም ዘመን በልማት ወደ ኋላ ቀርታለች። የሰለጠነ ከተማ ታሪክ ይዛ ባልሰለጠነ መሰረተ ልማት ተጉዛለች። የኢትዮጵያ ኩራት ሆና በዛሬዋ ሁኔታ በኀፍረት አንገቷን ደፍታ አሳልፋለች። የጉስቁልናዋ ሰበብ ኢትዮጵያን ማለቷ ነው። ዛሬ ኢትዮጵያውያን ማለቷ የተቆጠረበትና የተከበረበት ዘመን መጥቶ ዳግም ትንሣኤ ሆነዋል። ልማት ለጎንደር እጣ ፈንታው አይደለም እስክንል ድረስ በተዘጋ ከተማ ውስጥ ኖረናል። ዓለም የኔ ያለው ቅርስ እጃችን ላይ ሊፈርስ አሳቆን። ድንገት ለካ ጎንደር ልማት ይገባታል ያምርባታልም ያልንበት ታሪክ እውን ሆነ። ይህ በኢትዮጵያ ህዝብ ፊት ይህንን ላደረጉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና ምስጋናዬን ሳቀርብ በኩራት ነው። ደግሞ ማለማ መስገን በልጆቻችን ጭምር የሚያስፈርድብን ትልቅ እውነትን መካድ ነው። በዚያች በተረሳች ከተማ ያየነውን አዲስ ተስፋ የሰጠ የበለጠ አነሳሳን። የዛሬ 300 ዓመት የቆመችዋን ከተማ አዲስ ታሪክ ልንሰራባት ተነሳን። የከተሞች እናት የሆነችው ጎንደር ትልቅ ሀብቷ ሁላችሁም ልብ ውስጥ ያለ ቦታ ነው። ደግሞም አባቶቻችሁ የሰሯት ከተማ ናትና ብትሳሱላት፣ እናትዋ ብትሏትና ብትወዷት አይደንቀንም። ዛሬኑ ኑ ያልናችሁ ጎንደርን ወደ ቀድመው ከፍታዋ ስንመልስ እንደ አባቶቻችሁ እናንተም የድርሻችሁን እንድትወጡ ነው። አባቶቻችን የዓለም ቅርስ የሆነ ሀሳቡ የሚደንቅ አህጉሩ በጨለማ ውስጥ በነበረበት ወቅት የነፃነት ብርሃን የተለኮሰበት ከተማ ሰሩ። ያ በቂ አይደለም፣ ልማትና ብልጽግና የሚቀጥል እንጂ አንድ ቦታ ቆሞ እስኪ ወድቅ እየጠበቅን ፎቶ የምንነሳበት አይደለም። እናም ልጆቻችን የሚኮሩበትን ሰርተን ለማለፍ ተነስተናል። ብዙ ኢትዮጵያውያን ጎንደር ስደርሱ ዊችናት ጎንደር ብላችሁ እንደ ስሟ ባለመሆኗ ስትቆጩ ኑራችኋል። አሁን ያንን ታሪክ ለመቀየር በጋራ እንድንቆም ፊታችሁ ቁመናል። በትላንትናዋ በኮራችሁባት ከተማ በዛሬዋ የማታፍሩበትን ታሪክ መጻፍ ጀምረናል። ታሪክ መስራት አናቆምም። በታሪክ ፊት አብራችሁን የምትቆሙ እድለኞች ናችሁ። በታሪክ ፊት ቀና ብሎ የሚሄድ ትውልድ የኩራት ምክንያት ሆኗችኋልና፣ ይሄ ጋብቻ ነው ከልማትና ከስልጣኔ ጋር ለሶስት መቶ አመታት ፍጭ ፈጽማ የተጎሳቀለችን ከተማ ዳግም ለክብር ለመሞሸር የቀረበ ጥሪ ነው። ሁላችንም ባለ ታሪክ ለማድረግና ከተማችሁ ስለሆነች ያገባችኋል በማለት ጥሪውን አቅርበን ጥሪውን ተቀብላችኋል፣ ተገናኝተናል። በዚህ ሰዓት ይህንን የመገናኛ ብዙሃን የምትከታተሉ በአገር ውስጥና መላው ዓለም የምትገኙ ወገኖቻችን ለማይደርሱላትና ለማይታደጓት ከተማ እናት ፍቅር ውቢት እያሉ ማዜሙ ጠብ አይልም። ልቁንስ ዜማው እንዲያምር ናፍቆቱ እንዲሰምር ይህ ጥሪ ከከተማችሁ ቀርቧል። ተጋባዥ ሳትሆኑ ባለቤት ናችሁ። የምትወዷትና የኔ የምትሏት ከተማ ታሪኳ የሚቀየረው በእናንተ ተሳትፎ ነው። ስለ ጎንደር ተቆጭታችኋል። ታሪክ ደግሞ ያንን የምትበቀሉበት አጋጣሚ ሰጣችሁ። ያጋጣሚ። ይሄ ታሪካዊ ጥሪ ነው። መላው የሀገራችን ህዝቦች ጎንደር አባቶቻችሁ የሰራት ከተማ መሆኗን አንነግራችሁም። አባቶቻችሁ እንደሰሯት ታሪክ ዳግም እናንተም ትሰሯት ዘንድ ይህን እድል ፈጥረናል። ስለ መልካም ምላሻችሁ ሁሉ እናመሰግናለን። የየሀገራት ኤምባሲዎች እንደምታስታውሱት ሀገራችሁ ከኢትዮጵያ ጋር ያላትን ታሪክ ስታነሳ ጎንደር ወደ አቢሲኒያ ያለፋችሁባት በር ናት። ከፖርቹጋል እስከ ቱርክ፣ ከየመን እስከ ፈረንሳይ፣ ከእንግሊዝ እስከ ጣሊያን ተዘርዝሮ የማልቅ የዓለም ሀገር በአንድም በሌላም በልኩ በከተማችን የተሳሰረ ታሪክ አለው። ከጎንደር ልማት ጎን እንድትቆሙ ስንጠይቅ ዘመን የተሻገረውን ታሪክ የምታድሱበት ሌላ ምዕራፍ እንደሆነ በማብሰር ነው። በመጨረሻም ጎንደር ስትጠራችሁ ጥሪዋኑን ሞሽራት ብለን ስናደርስ አቤት ብላችሁን ለተገኛችሁ በሀገር ውስጥም ሆነ በውጭ ሆናችሁ ይህንን ጥሪ ለተቀበላችሁ የማረጋግጥላችሁ ነገር እንኳንም ተደማመጥን፣ እንኳን ከጎንደር ጎን አብረን ቆምን የምትሉበትን ተአምር እንደምናሳያችሁ ላረጋግጥላችሁ ወዳለሁ። ይህ ታላቅ መድረክም ስኬታማ ይሆን ዘንድ ከጎናችን ለቆማችሁ የፌዴራል የክልል የከፍተኛ የመንግስት ስራ ኃላፊዎች፣ ባለሀብቶች የመገናኛ ብዙሃንና ተጽዕኖ ፈጣሪ ግለሰቦች፣ የጎንደር ወዳጆች ሁላችሁንም ከልብ አመሰግናለሁ። ከዚህ በመቀጠል የክልላችን ፕሬዚዳንት ክቡር አቶ አረጋ ከበደ ወደዚህ መጥተው አጭር መልእክት እንዲያስተላልፉ በአክብሮት እጋብዛለሁ።